ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እንግዲህ ተከስቻ ያለሁ ከሁለት ወር ቆይታ በኋላ ከችብ ያለሁ ወደ ፍትፈታው አለም ተመልሰናል ማለት ነው። እውነት ለመናገር በጣም ናፍቃችሁኛል ውድ ቤተሰቦቼ። እውነት ሁሌም ናርዲ ጠፋሽ፣ ምን ሆነች ነው እያላችሁ ለምጠይቁኝ ጓደኞቼ የእውነት ከልብ ከልብ አመሰግናለሁ። አንዳንዴ ዩቱብ ለማቆም አስብ እና ያው ከስራ ብዛት ጋር በተለይ አረብ ቤት ለምንኖር ልጆች ዩቱብ በጣም ከባድ ነው። በነገራችን ላይ ስራዬ ብሎ ላይ ያዘው ሰው ዩቱብ በጣም ከባድ ነው እና እንደዛ ብዬ ሳስብ ከዛ እህቶቼ ለምንድን የጠፋሽው ቪዲዮ ለምናት ለቅ ምናምን የሚባል ነገር ሳይ ወደ ዩቱብ መመለስን እጓጓለሁ ማለት ነው። ምክንያቱም ብዙ እህቶች አፍርቼበታለሁ እግዚአብሔር ይመስገን እና ለማንኛውም እኔም በጣም ናፍቃችሁኛል። ወደ ፍትፈታው መጥቻለሁ። እንግዲህ ዩቱብን ከሚያጨናንቁት እንዲሁም ቲክቶክ ላይም እያጨናነቁት ይገኛሉ። ያው የተቆራረጠ ቪዲዮ እናያለን። ጽጌ፣ ዳኒ እንዲሁም አብረሽና ሩታ ናቸው። እንግዲህ በዚህ ሰሞን ደግሞ ጽጌና ዳኒ ተጣልተዋል በሚል አዲስ ርዕስ እንግዲህ ከች ብለዋል። ቆይ በመጀመሪያ ትናንትና በሰሩት ቪዲዮ ብዙ ልጆች፣ ትናንትና ብቻ ሳይሆን ይህ ድራማ ከተጀመረ በኋላ ባካችሁ፣ ሩታና አብረሽ ከጽጌና ከዳኒ እራቁ አብሽና ሩታ ጫጉላቸውን ጨርሱበት የምትሉ ልጆች ያላችሁ እስካሁን ድረስ ያልገባችሁ ልጆች ማለት ነው። እውነት በጣም ነው። እኒጃኒ እያየኋችሁ ነው፣ እየተቆራረጠ ቪዲዮ ላይም አንዳንድ ኮሜንት ላይ እያየሁኝ ነው። እና ሩታና አብሽ ከዳኒና ከጽጌ ውጡ ትላላችሁ። አራቱም ናቸው ድራማውን እየሰሩት ያሉ ስድስቱ ማለት ይቻላል። ያው ብዙ ናቸው ያው ግሩፕ ብዙ ነው፣ ግን ዋናዎቹ አራቱ ናቸው። ጽጌ፣ ዳኒና አብርሽ፣ ሩታ ናቸው። በነገራችን ላይ እንደዚህ እኮ መዝናናት አይገኝም ይሄን ድራማ ካልሰሩ። አሁን ላይ ደግሞ ይመስለኛል ሩታ እርጉዝ ነች። እርጉዝ ሆና ኮ ልጅ ኮ ተወልዶ ተወልዶ ኮ ማሳደጊያ ኮ ያስፈልጋል። ይሄን ስራ ካልሆኑ ጠንክራ ካልሰራች እኮ ይሄን ድራማ አብራ ካልሰራች እኮ በምን ልታሳድገው ነገጣት እኮ ለዚኮ ማሳደግ ቀላ አይደለም። ገባችሁ። አሁን ላይ ዱባይ ላይ ሄዳ እንደዚህ የምትዝናነ እንደዚህ ፏፈሽ የምትለው በምን ይመስላችኋል? ያኔ እያለቀሰችው ቤተሰቦቿን እየካደች ብዙ ነገሮችን እያደረገች በመስራቷ ነው እዚህ የደረሰችው። ገባችሁ። አሁንም ከዚህም በላይ ልትሰራ ትችላለች። ሰውን አሁን ሁለትን አንድና ሶስትን ወይም አራት ሰውን እየለዩ መሳደብ ጥሩ አይደለም። በቃ እነሱ ሁሉም እየተመካከሩ ነው የሚሰሩት። እንደዚያ ያልኩበት ምክንያት ምን እንደሆነ ተቃላችሁ። አሁን ትላንትና ጽጌ መድኃኒት ይዛ ነው የገባችሁ። አኳኋኗን እያየኋት ነበረ። ሊፍት ላይ ነው ያመለጠችኝ ብላለች። የእውነት ሊፍት ላይ ከሆነ ያመለጠቻት ከውጭ እየመጡ ከሆነ ካሜራውን ማን ነው አንስቶ የሚይዘው? ነው ካሜራ የሆነ ነገር ይመጣልና ካሜራ መደቀን አለበት ለተመልካች ማ ማቀበል አለብን ብለው ነው የሚያስቡት። እስኪ ይሄን አስባችሁታል። ከዛም በኋላ ደግሞ በሩን ልክ ከእንቅልፏ እንደተነሳች ያስመስለ አሩታ አንኳኩታ ብቅ አለች ማለት ነው፣ ምንም እንደማያውቁ። ኢሳቅ ደግሞ ጭራሽ በቃ ህዝቡ አብዛኛውን አሁን ይህን ሰሞን ቻናላቸው ስለቀዘቀዘ እውነት ለመናገር ካሏሹና ድራማ ካልሰሩ ካላለቀሱ ቻናላቸው ንቅንቅ አይልም። በእርግጥ በቂ ነው ያው ስግብግብ ስለሆን እንጂ ሰው ስንባል ሁለት መቶ እስከ ሁለት መቶ ይታያል። ሁለት መቶ ደግሞ ማለት ስንትና ስንት ዶላር እንደ ሆነ ስለምናውቅ ማለት ነው። እና በቂ ነበረ እንደዚህ ሰዎችን እያዝናኑ ትክክለኛ ነገሮችን እያሳዩ ቢቀጥሉ በጣም አሪፍ ነበረ። ነገር ግን በቂ ሆኖ ስላልታያቸው ግዴታ ተጣላን ማለት አለባቸው። ተጣላን ሲባል ደግሞ ህዝቡ እይታው ስለሚጨምር ምክንያቱም ቀን ቀን ይዝናናሉ፣ ማታ ማታ ቪዲዮ ይሰራሉ። ይሄ ኮኖርቤት ተገራይተዋል፣ ወጪ ብዙ ወጪ አሉ፣ ጉብኝት ነው የሄዱት እና ይሄን ነገር ሁላ እንዳለ እያወቃችሁ አሁንም ፅጌና ዳኒ ተጣልተው ልክ ሩታና ብርሽን ለመረበሽ ያደረጉት የሚመስላችሁ ልጆች በጣም ነው የምታሳዙኝ። የእውነት ማለት ነው እና በእርግጥ ብዙዎቹ ነቅተዋል፣ በጣም ደስ ይላል። ድራማ ነው እያሉ ነው እንግዲህ። ዳኒ ቀድሞ የመጣው ዳኒ ሌላ ሴጋ ሊሄድ ነው ብሎ። እዚህ ጋር ግን መናገር የምፈልገው ነገር ሁሌ አንድ አይነት አይዲያ አይደብራችሁም ማለት በእርግጥ ይታወቃል ህዝቡን ተመልካቹ ምን ያህል ንቀት እንዳታደረባቸው ህዝቡ ላይ ተመልካች ላይ ምን ያክል ንቀት እንዳታደረባቸው። እኮ ብዙ ጊዜ ያው አፋውተው እንንቃችኋለን አላሉም እንጂ ድርጊታቸው ብዙ ጊዜ ይናገራል። ምክንያቱም በየቀኑ አንድ አይነት አይዲያ ካዩዩ ካላዩ ይተዉት ነው። በእርግጥ መብታቸው ነው። እዚህ ጋር እንትን ስል መብታቸው ነው፣ አለማየት መብት አለን እኛ። ግን ደግሞ እያይን ድራማ እንደሆነ እያወቅን በቃ እነሱን አለመሳደብ የምናይ ሰዎች ካልን፣ ማየት የምንፈልግ ሰዎች ካልን እውነት እነሱ ሲጣሉ በቃ ቃቃ ጨዋታ ነው እየተጫወቱ ያሉት እንደዛ ሲጫወቱ እኛን የሚያስደስተን ህሌናችን የሚያስደስተው ከሆነ እነሱን ስላይን ብቻ የምንደሰት ከሆነ ሳንሳደብ ዝም ብለን መከታተል እንችላለን እኮ። በቃ እውነት ብዙ አሁን ብዙዎቹ አሁን አረብ ሀገር የሚኖሩ ሰዎች ናቸው የሚከታተሏቸው በተለይ ዱባይና ሳዑዲ ማለት ነው። እና እንደዛ ስለሆነ በዋይፋይ ነው ችግር የለውም፣ ወጪ ሳታወጡ ከሆነ እነሱ የምትከታተሏቸው ሳታለቅሱ አንዱን አንዱን ሳትሳደቡ። በነገራችን ላይ ስድብ እንኳን ስትሳደቡ እኮ ህሌናችሁን ይነካዋል ገባችሁ? እና እንደዚህ አይነት ነገር ባትናገሩ፣ በቃ ድራማ ነው፣ ድራማ ነው ድራማ እስከሆነ ድረስ ድራማ እንደሆነ ካወቃችሁ ደግሞ ሰውን አትሳደቡ ማለት ነው። እኛ ብዙ ጊዜ እንናገራለን እኒሁም ሁሌም ነው የምናገረው፣ ግን ግን አትሰሙም። እነሱ ቀንቀን ዘና ይላሉ፣ ዱባይ ምናምን ይዝናናሉ፣ በየቦታው ይዝናናሉ፣ ከብዙ ልጆች ጋር ይዝናናሉ። ማታ ደግሞ ቪዲዮ ይሰራሉ፣ ምክንያቱም የተዝናኑበትን በቪዲዮ ነው የሚመልሱት። ሌላ ስራ ምንም አይነት ስራ የላቸውም። እኔ ይዝጋ ግን በጣም የሚያሳዝኑ ቢኖሩ ማለት ነው። ዩቱብም ሆነ ቲክቶክም ሆነ ሰርቶ ማስታወቂያም ሆነ ሰርቶ የሆነ ለወጥ ያለ ነገር ቢያሳዩ አሁን ለካም ይሄ ምን ያክል ይለውጣል። በእርግጥ መኪና እየገዙ ነው ብዙ ነገሮችን እያሳዩን ነዋ። ዩቱብ ይለውጣል፣ በጣም ነው የሚለውጠው። ነገር ግን የተሻለ ስራ አሁን ለምሳሌ ታኩር ካውቃችሁ ቲክቶከሩ ማያውቀው ያለ ብዬ አላስብም። በጣም በቃ በጣም ጥሩ ልጅ ነው። የሚያዝናና ነገር ነው የሚሰራው። ብዙ ማስታወቂያዎችን ሰርቷል፣ በሚሊዮን ተከታይ ያለው። ነገር ግን ምንድን ነው ያደረገው? በቃ ሻል ያለ ነገር ማለት፣ ማንኛውም ቲክቶከር ያላደረገውን እሱ ሽቶ ቤት ከፍቶ አሳይቶናል አይደለ? አሁንም ይሄንን ተልካሻ ምንም እንኳን ተልካሻ ነገር ቢሰሩ ትልቅ ነገሮችን ሆናለ፣ ትልቅ ነገሮችን ከፍተው ቢያሳዩን ማለት ከነሱ ብዙ ቢያንስ ከቪዲዮቸው መማር ካልቻልን እንኳን ይሄን ቪዲዮ እንዲህ አይነት ቪዲዮ ሰርተው ምንድን ነው ያደረጉት የሚባል ነገር ቢያሳዩ ጥሩ ነው ብዬ ነው የማስበው። ምክንያቱም እነሱ አሁን ሁሌም በቃ ይዘላዘላሉ፣ ይሳታማሉ፣ ተጠላን ይላሉ፣ ተለያየን ይላሉ። በቃ ሾው ነው የሚያሳዩት። በቃ በአጠቃላይ ምንም አስተማሪ ነገር የለውም። ሲቀጥል ደግሞ ምንም የሚለወጥ ነገር የለም። በእርግጥ ይመቻቸው፣ ልጆች ናቸው። አሁን ላይ ማድረግ ያለባቸውን ነገር አድርገው ማለፍ አለባቸው ብዬ ነው ማስበው ምክንያቱም ልጅነት ካለፈ ተመልሶ ስለማይገኝ ነገር ግን ይሄን ያህል እንትን ብለው ከሰሩ የተሻለ ነገር ላይ ቢገኙ በጣም አሪፍ ነው ብዬ ነው ማስበው። ለማንኛውም ያው እነሱም እንግዲህ ድራማውን ጀምረውታል፣ እኛም ደግሞ ከስር ከስሩ አዳዲስ ነገሮችን እና እውነታውን እናወጣለን፣ እንቀጥላለን። ቤተሰብ እስከ ቪዲዮ ፍጻሜ ድረስ ስላዳመጣችሁኝ ከልብ ከልብ አመሰግናለሁ። ባይ ባይ።